በሰው ዘንድ ለመወደድ ጥሩ ሰው ነው ለመባል ብለህ ከክብር ያወረድከውን አንተን ማንም እንደማያከብርለት ታውቃለህ። እንግዲህ በተለይ ማህበረሰባችን ትውልዱን አባቱ ወደ ጠራበት ወደ ጠራው ልዕልና እንዲመጣ፣ እንዲያድግ አድርጎ ከማሳደግ ይልቅ በሰው ዘንድ ተወዳጅ እንዲሆን፣ እንዲወደድ፣ ተቀባይነት እንዲያገኝ ጥሩ ሰው ሁን፣ ጥሩ ወንድ ሁን እያለ ይመክራል። እኛም ይህንን ምክር ተከትለን እንግዲህ ክብራችንን ንቀልና ጥለን ጥሩ ሰው ለመሆን ለመወደድ፣ መወደድን ተርበን ጥሩን መባልን ተርበን እንቸኩላለን፣ እንፋጠናለን። ቋሚ ክብራችንንም ለዚሁ መወደድ ለተባለው ጥሩነት ለተባለው ነገር አሳልፈን እንሰጣለን፣ ወይም ደግሞ እንሸቅጠዋለን፣ ወይም ደግሞ እንለውጠዋለን። ከዛ ግን ምንድን ነው የሚፈጠረው? ያ የለወጥ ነው በለወጥ ነው ክብራችን እናገኘዋለን ብለን ያሰብነው መወደድ ሳይሆን የሚገኘው መናቅ ይገኛል ንቀትን እናተርፋለን እዚህ ማህበረሰባችን ትውልዱ የተሰጠውን ጸጋ የተሰጠውን መክሊት ይዞ በዛ ላይ በልፀጎበትና ሰልጥኖበት መከበርን ዲማንድ እንዲያደርግ መከበርን እንዲጠብቅ ከማድረግ ይልቅ ተከብሮ መኖርን እንዲያውቅ ከማድረግ ይልቅ መወደድን አስበልጦ ይመክረዋልና ወገናችን፣ ዛሬ በተለይም ደግሞ ወንዶቻችን እንደመወደድ የሚፈልጉት ጥሩ ሰው እንደ መባል የሚራቡት ነገር የላቸው። ስለዚህ ጥሩ ሰው ለመባል ጥሩ ወንድ ለመባል ወይም ደግሞ በማህበረሰቡ ዘንድ ለመወደድ ሲሉ ክብራቸውን አሳልፈው ይሰጣሉ፣ ክብራቸውን ይጠላሉ። እነሱ ክብራቸውን በጣሉበት ወይም ደግሞ አንተ እንደዚህ መወደድን ፈልገህ ክብርህን በጣልክበት ሁኔታ ማን እንዲያከብርህ ትፈልጋለህ? ማን ያከብረኛልስ ብለህ ታስባለህ? ባትከበር ብትናቅስ፣ ጥፋቱ የማን ይሆናል ብለህ ታስባለህ? ወንድም ዓለም፣ ጥፋቱ ያንተው ነው የሚሆነው፣ ያንተው ነው የሚሆነው። አንተ ያላከበርከውን ማንነት አንተ እንዲከበር ያላደረግከውን ማንነት አንተ ክብሩን ማስጠበቅ ያልፈለግከውን ማንነት ከመከበር ይልቅ መወደድን በፈለክበት ማንነት ማንም አያከብርልህም። ማንም አያከብርልህም። በተለይም ደግሞ ይሄ ነገር ብሶ የሚገኘው ይበልጡንም ክብርህን፣ ልዕልናህን ፈቅዳ ወዳ ልታከብር የመጣችው ሴት ጋር ስትመጣ ያቺ ሚስትህ ጋር ስትመጣ አንተ ከሷ ዘንድ መወደድን በሷ ዘንድ መወደድን በሷ ዘንድ ጥሩ ሰው መባልን በሷ ዘንድ ጥሩ ወንድ መባልን በሷ ዘንድ ጥሩ ባል መባልን በሷ ዘንድ ጥሩ አባት መባልን ፈልገህ ያንን ክብርን ስትጥለው ለእሷ ግራ ይገባታል። ሴቶቻችን ወይም ደግሞ ሚስቶቻችን ያከብሩን ፈልገው እኛ ክብራችንን ስንጥለው ግራ ነው የምናጋባቸው። ይሄ የምስኪን ሕይወት ነው። ምስኪንነትን አያስተውሉም። ምስኪንነትን አያውቁም። ሴቶቻችንን ግራ የሚጋቡት ሕይወት የሚጋቡበት አንዱ በተዳራጅ ውስጥ አንዱ ነገር ግን ይሄ ነው። ምስኪን ወንድ ለራሱ ምንም ክብር የለውም። ቃሉን፣ ጊዜውን፣ ስሜቱን፣ ፍላጎቱን፣ የቤቱን፣ ሥርዓቱን ቅጡን። ሕጉን ራሱ አያከብርም። ፍቅር ይበልጣል፣ ፍቅር ይበልጥብኛል፣ መወደድ ይበልጥብኛል፣ መዋደድ ይበልጥብኛል፣ ጥሩ ሰው መባል ይበልጥብኛል፣ ጥሩነት ይበልጥብኛል፣ መልካምነት ይበልጥብኛል፣ መልካምነት ባይሆን መልሶ ይከፍለኛል ሲል ክብሩን አሽቀንጥሮ ይጥላል። ቃሉን አይጠብቅም፣ ቃሉን አይጠብቅም፣ ቃሉን አያስጠብቅም፣ ስሜቱን አይጠብቅም፣ ስሜቱን አያስጠብቅም ፍላጎቱን አይጠብቅም ፍላጎቱን አያስጠብቅም። ሀው ካም እንዴት? ግራ ነው እኮ የሚገባት ሴቷ፣ ሚስቶቻችን እኮ ግራ ነው የሚገባቸው። ቃሉን የማያከብር ወንድ እንዴት አድርጋ ታከብራለች? ቃሉን የማያስከብርን ወንድ እንዴት አድርጋ ታከብራለች? ቃሉን ከአፉ ቃል ወጥቶ ያንን ቃል ራሱ መጠበቅ የማይችልን ወንድ ሴቷ እንዴት አድርጋ ታከብረዋለች? ተፈጥሯዊ ፍላጎት ተፈጥሯዊ ስሜት እያለው ያንን ተፈጥሯዊ ፍላጎት ተፈጥሯዊ ስሜቱን ገና ለገና እሷን አስደስትበታለሁ ወይም ደግሞ እሱን ስተው ወይም ደግሞ እሱን ስንቅ ወይም ደግሞ እሱን ስደብቅ ወይም ደግሞ የለኝም ብዬ ስክድ ወይም ደግሞ የእኔ ፍላጎት የእሷ ፍላጎት ሲሆን እሷ እንዴት አድርጋ ታከብራለች? ይሄ እንግዲህ በተለያየ ጊዜ በተለይ በስልክም በቴሌግራምም በዋትሳፕም በተለያየ አጋጣሚ ከወንድሞች ጋር በሀገር ውስጥ መሆነብብ ከሀገር ውጭ ስናወራ የምታዘበው ነገር ነው። ያው እንደዚህ አድርጌ ሳስቀምጥላቸው ነገሩ እየገባቸው ይመጣል። ቁም ነገሩ ምንድን ነው ወንድም አለም? ቁም ነገሩ አንተ ልወደድ ብለህ አንተ በእሷ ዘንድ መወደድን አገኛለሁ ብለህ አንተ በእሷ ዘንድ ጥሩ ሰው መባልን አገኛለሁ ብለህ አንተ በእሷ ዘንድ ጥሩ ባል መባልን አገኛለሁ ብለህ የናከውን ማንነት እሷ ልታከብርላ ትችልም ሁሉ አይደለም እኮ፣ ትንቀሃለች። ፍጹም ትንቀሃለች። ከዛ በኋላ መልሶ አክብሮቱን ለአንተ ዘንድ ልትሰጥ የምትችለውን አክብሮት በርሷ ዘንድ አንተ ሊኖርህ የሚገባውን አክብሮት መልሶ ለማምጣት ብዙ ዓመት ይፈጅባታል። በእርግጠኝነት ብዙ ጊዜያቶች ወራቶች ይፈጅባታል። እውነቴን ነው መልክ አንተ ንቃኛ ላይ ተላለ ጠልታኛ ላይ ተላለ ለኔ ያላትን አክብሮት ትታ ተላለ። ወይም ደግሞ ከዚህ ጋር ተያይዞም ደግሞ ከኔ ጋር ወሲብ መፈጸም ትታለች ልትል ትችላለ። ግን አንዲት ሴት አንዲት ሴት የማታከብረውን ወንድ ኮ መተኛት አትችልም። ስለወደደች ብቻ አትኛም። ሽያስት ሪስፔክት ዩ የማታከብርህ ከሆነ ልትተኛ አትችልም። ላይክ ልትተኛ ትችላለች፣ ግን በቃ ይዋጥላትን ትወዳለች እኮ አጠላህም፣ ትወዳለች አጠላህም ግን ለራሱ አክብሮት ለራሱ ክብር የሌለው ለቃሉ ክብር የሌለው ለስሜቱ ክብር የሌለው ለፍላጎቱ ክብር የሌለው ለእያንዳንዱ የእሱ ለሆነ ነገር እሷ ልታከብሯቸው የሚገባቸውን ነገሮች ማለት ነው ከእሷ ለሚያገኘው ፍቅር ከእሷ ለሚያገኘው ዘሶ ኮልድ መወደድ ከእሷ ለሚያገኘው ጥሩ መባል ጥሩ ሰው ጥሩ ወንድ መባል ምንጣፉ ስር ለጣለ ወንድ እሷ እንዴት ክብር ይኖራታል? ላክብርህ ስትልህ ካልተነጠፍ ኩልሽ የምትላት አንተ፣ ከፍ ላድርግህ ስትልህ ዝቅ ካላልኩልሽ የምትላት አንተ። ምናልባት ይህንን እነዛ ሆዳደር አስመሳዮች ዘ ሶኮልድ ሊቃውንት ነን፣ የትዳር መካሪ ነን፣ አማካሪ ነን የሚሉት ይሄ የፍቅር መገለጫ ነው ብለው ነግረውዋል። ስለዚህ እነሱ ጥን ይሰጡህ፣ አንተ አብዝተህ አብዝተህ ለሷ ትሰጣታለህ። ካልተነጠፍኩልሽ ትላለህ። ከመሬት በታች ካልዋልኩልሽ ትላለህ። ተው ከመሬት በላይ ስትነቃ አይድነቅህ ወንድም፣ አለም ሳታከብር ስትቀራት አይድነቅህ ወንድም፣ አለም አልተኛህም በወሲብ ብላ አሻፈረኝ ስትል አይድነቅህ ወንድም፣ አለም ይህንን ያደረግከው አንተው ራስህ ነህ። እጅህን በእጅ የቆረጥከው አንተው ራስህ ነህ። ስለዚህ ይህንን ለማከም ጊዜ ይፈልጋል፣ ጊዜ ይፈጃል። ያንን ማወቅ አለብን። በእሷ ልትፈርድባት አትችልም፣ ምክንያቱም ይህንን ያመጣኸው አንተው ራስህ ነህ። ምስኪንነትህ ያመጣው ጥቁስ ነው። የምስኪናን ሕይወት ይሄንን ነው የሚመስለው። ምስኪንነት የሚያመጣው ጦስ ይሄ ነው። አጉል ልወደድ ስትል ከዛ ካባወራነት ክብር፣ ካባወራነት ማማ፣ ካባወራነት ቁና፣ ካባወራነት ልዕልና፣ ከወንድነቱ ስፍር ተንሸራተ ወደክ። ባንተ ቤት ክብርህን በመጣለህ በሷ ዘንድ መወደድን አገኛለሁ ብለህ ታስባለህ። አስበህም ነበር የጣልከው ክብርህን ባንተ ቤት ክብርህን በመጣልህ ጥሩ ሰው እባላለሁ፣ ጥሩ ወንድ እባላለሁ። ሰው እዛ ጥሩ ወንድ ከተባልኩኝ፣ ጥሩ ባል ከተባልኩኝ፣ ጥሩ አባት ነህ ካለችኝ፣ ምናልባት እንግዲህ ብዙ ነገር ታደርግልኛለች። ያው መፈልግ ሆንም ወሲብንም ትሰጠኛለች። ሲያምረው ይቀራል። አታገኙ እንደ ቀልድ አምስት ቀን አምስት ወር አምስት አመት ይሆናል። ዲዚ ፋክት ቢመርም ቢመረ ዋጥ አድርገው። መፍትሄው መፍትሄው እሷ ጋር አይደለም ለዚህ ችግርህ መፍትሄው እሷ አደለችም። አንተው እንዳመጣው አንተው ተፈተዋለህ። ስለዚህ ከሷ ጋር ቁጭ ብሎ ምን አባታችን ይሻለናል፣ የሚወድ እስከ መቼ ነው እንደዚህ ነገር የምንቀጥለው? እንደዚህ አይነት ግንኙነት እስከ መቼ ነው የሚቀጥለው? ካይንድ ኦፍ የማታከብሪኝ ከሆነ ካሁን በኋላ ቤትን ጥይልሽ እወጣለው። ፉከራን እዛ አስቀምጠው፣ ፉከራን እዛ አስቀምጠው። ሲጀመር ምን ክብር አለህና ነው አንተ ካልተከበርኩ የምትለው? መጀመሪያ ክብርህን ፈልግ። መጀመሪያ ራስክና ክብር ስለዚህ ለዚህ ችግር ለዚህ በሽታ አይኖ የብዙሃን ምስኪናኖች በሽታ ነው አውቋለሁ። ስለዚህ ለዚህ ችግር ለዚህ በሽታ እሷን፣ አታስጨንቃት። ሚስትን አታስጨንቃት። መጀመሪያ ራስ ላይ ስራ። መጀመሪያ አሽቀንጥረህ የትም የጣልከውን ክብርህን ፈልግ። ያን ክብርህ ያ ክብርህ ራሱ ምን ማለት እንደሆነ መጀመሪያ ዲፋይን አድርገው። በይ ነው ለየው ግለጸው እስኪ፣ ምንድነው ክብርህ? አንተ ምንድነው የምትፈልገው በሷ ዘንድ? ያስከብረኛል፣ ያስከብረኝ ይገባል ያልከው ወይም የምትለው ክብርህ ምንድነው? ጻፈው፣ አለ ክብር ይሄን ሰዓት በእርግጠኝነት ጊዜ ግዜ ፈጅባል። ጻፈው እንኳን ብልህ ስልህ፣ ምክንያቱም አሽቀንጥረህ ከጣልከው it has been years ስንት አመታት ሆነዋል። እና በአሁን ሰዓት በአንተ ዘንድ ብትፈተሽም ክብር የምትለው ነገር የለም፣ በቃላትም ማስቀመጣን አትችልም። ረስተዋል በአንተ ዘንድ ያለው አሁን ጥሩ መሆኑ ጥሩ ሰው መሆን። ሚዲያው እንደዛ አደለ የሚሉ ሴቶቹ፣ እንደዛ አደለ የሚሉ እናቶች፣ እንደዛ አደለ ያሳደጉ መልካም መሆን መልካምነት ይመልስላል። ጥሩ ሰውሁን የትም ቦታ ስትሄድ ጥሩ ሰውሁን ጥሩ ባልሁን ጥሩ ወንድሁን ጥሩ አባትሁን ጥሩ ረስተዋል። በወንድነት አባትህ የሰጠህ የሚያስከብረህ የነበረ የአንተ ውስጥ ያለ የወንድነት መክሊቱ ጸጋውን ረስተዋል። ሚስትህን ኬት አምጩ ትላታለህ ምን በወጣትና ምንስ አቅም አላትና ከየትስ ታገኘዋለችና ይሄ እኮ የአንተ ስራ ነው። ስለዚህ ፈልገው ቀስ ብለህ አስብበት። ስትጋቡ አንተ ዘንድ የነበረውን ክብር ቀስ በቀስ እያወጣ እየመጀራት ባፍጥሙ የደፋውንና የጣልከውን የትም የጣልከውን ክብርን ቀስ ብለህ ፈልገው፣ አግኘው፣ ከዛ ወደ ቦታው መልሰው። ራስክን ውደደው፣ ራስክን አክብረው አንተ ያላከበርከውን አንተ ያልወደድከውን አንተ የናቅከውን ገና ለገና በእሷ ዘንድ መወደድ አገኛለሁ ብለህ እሷን አቆለጳጰሰህ እዚህ አናት ላይ አስቀምጠህ አንተ ራስህን ማንነትህን አሽቀንጥረህ የጣልከውን እሷን ልትፈልግ እንዳትችልም ስንት ቢ ስራ አለባት። ልጆቿን ትንከባከብ አንተን ትፈልግ ታፋልግ ክብር፣ ልጆቿን ራስ መውደድ ታስተምራቸው፣ ልጆቿን ፍቅር ታስተምራቸው። አንተን ትልቁ ሰውዬ አርባ ዓመቱን ሰውዬ ክብሬን አፋልግኝ ብለህ የት ልታፋልግልህ መንገድ ላይ የት? ስለዚህ ራስን ፈልግ ራስን አግኝ። እሷን አታስጨንቃል። አልወደደችኝም፣ አልተኛችኝም፣ አልሳመችኝም፣ አላቀፈችኝም፣ ንቃኛለች፣ እጅ ሴት እያከበረችኝ አይደለም፣ አታከብረኝም። እንደዚህ ዓይነት ለቅሶ እንተውና፣ ማላዘኑ እንተውና፣ መነፋረቁ እንተውና፣ መነጫነጩ እንተውና ቁጭ ብለ ወረቀት ላይ ወረቀትና ስክሪፕቱ ይዘ ምንድን ነው፣ እንደ ባል፣ እንደ አባት፣ እንደ ወንድ፣ እንደ ራስ፣ እንዳባወራ የኔ ክብር የነበረው ነገር ምንድን ነው ምንድነው? ያ አስከብሮኝ ነበረ፣ በሚስቴ ዘንድ አስወድዶኝ ነበረ። መጀመሪያ አስከብሮኝ የነበረ ጌታ ጌታ ሲያስብላት የነበረው በእኔ ዘንድ የነበረው ክብር በእሷ ዘንድ ያስከበረኝ፣ ከዛ በኋላ ግን የት እንደጠፋ ግራ የሚያጋባት ያጣችው፣ እኔም አሽቀንጥሬ ጣልኩት። ገና ለገና በመወደድ ገና ለገና በጥሩ በመባል አሽቀንጥሬ ጣልኩት። ክብሬ ምንድን ነው ብለህ ወረቀት ላይ አስቀምጥ፣ ጻፈው አንተ ሳታቆ እሷ ኬትም ልትሰጣት? ሲጀመር እሷ ይሄ ግዴታ የለባትም አይመለከታትም፣ ምንም አይመለከታትም። ስለዚህ አንተ ራስህ ወረቀት ላይ ጻፈው። ያ ወረቀት ላይ ጻፍከው በደንብ አድርገህ ሪሄርስ አድርገው፣ ደጋግመህ ደጋግመህ አስበው። በእርግጠኝነት አንዳንዶቹ ስታስባቸው ደግመህ ልትፈጽማቸው ደግመህ አንተ ማኒፌስት እንዲያደርጉብህ በአንተ እንዲገለጹ እንኳን ላትፈልጋቸው ትችላለህ። ምክንያቱም እነሱን በማሽቀንጠር ነውና እነሱን የትም በመጣል ምንጣፍ ውስጥ በመጣል አልጋ ስር በመወረወር ነው። እናንተ መወደድን መወደደን ያተረፍከው፣ ጥሩ ባል መባለን ያተረፍከው፣ ጥሩ ወንድ መባለን ያተረፍከው። ስለዚህ አሁን ላይ ስታስባቸው ሊከብዱ ይችላሉ፣ ግን ሀፍት ማድረግ አለብህ። ትዳርህን ወደነበረበት ቦታውን ለመመለስ መኝታ ቤትን በረዶ ቤት ከነበረበት ሕይወቱ ወይም ደግሞ ሰው ሙቀቱ ወደ ተቀጣጠለ ወደ ተጋጋለ መከጃጀልና መፈላለግና የወሲብ አምሮቱ ለማምጣት ከፈለክ ክብሬን ከጣልክበት ፈልግ። ሚስትንም አታስጨንቃት፣ ተዋት። ቴክ ዩር ታይም ጊዜ ውሰድና ከራስ ጋር ተነጋገር። ቁጭ ብለህ ምንድነው ያደረኩት ነገር ምንድን ያደረኩት ነገር ምንድን የተፈጠረው ነገር ምንድን ነው ስሰቴ፣ የቱ ጋ ነው የተሳሳትኩት፣ የቱ ጋ ነው ክብሬን አሽቀን ጥሬ አልጋ ስር የወረወርኩት፣ ምንጣፍ ስር የወረወርኩት። ስለዚህ በዚህ መልክ መመለስ አለብኝ፣ በዚህ መልክ እንደገና መታደስ አለብኝ ብለ ይህንን ስራ አንዳንዶቻችሁ እንደዚህ አድርጉ ብዬ ተለማመዱ ብዬ አሳይመንት የሰጧችሁ የቤት ስራ የሰጧችሁ ሰዎች በደንብ አስቡበትና ከዛ እንነጋገረበታለን። በተረፈ ይህንን ለመስራት ፈቃደኛ ካልሆናችሁ እኔ ጋር አጻፉ፣ በቴሌግራም አጻፉ፣ በቴሌግራም አደወሉ። ይህ ነው እንግዲህ ይህ የምስኪን ህይወት ነው። ምስኪን ለራሱ ክብር የለውም ለራሱ ክብር የለውም ሳይሆን ያው የነበረውን ክብር አውጥቶ አሽቀንጥሮ በገዛ ፈቃዱ የጣለ ነው። ከዛ በኋላ ካልተከበርኩ አልተከበርኩም ባል በሚከበርበት ልክ ተከብሬ የወጉ የደንቡ ወሲብም አላገኘውም እያለ ይነፋረቃል። ትዳራችን ቀዘቀዘ፣ ትዳራችን ማል ነፋስ ገባ፣ አጅሪት ሚስቴ ስሜቷ ጠፋ፣ ለእኔ ያላት ፍላጎት ጠፋ፣ እኔም ስሜቴ ጠፋ። አሁንስ ምን ይሻለናል? የቤት ስራህን ስራ፣ ደግ ነው። በርታልኝ። የቤት ስራን እስከሰራ ድረስ አለውኝ። ሰነፍና አልቃሻ ነፍራቃ ከሆንክ ግን በጭራሽ አታገኘኝ። በርታልኝ። ወንድማል